ለማስተዋል መብት የላትም መስበክ። እዛ ቦታ ላይ እዛ ቦታ ላይ ወጣ ሰብካ የመውረድ ፈቃድ የላትም። ነገሩ ለምንድን ነው ጦርነት ያስነሳው? አዋርዱ። በሰላም የተከናወነ ነበር አይደል? ትርምስ የተነሳው ኢየሱስ አለቻ። አርቲስት ማስተዋል ወንድወሰን በጌታ ቤት ያደገች፣ ገና ብላቴና ሳለች የኢየሱስ ክርስቶስ ፍቅር እንደነካት ትናገር ነበረ ታዲያ ከዚያ በኋላ ግን በተለያዩ የሕይወት መንገዶች ውስጥ ብታልፍም ዛሬ ግን እንደ አዲስ የልጅነት ሆና አምላክ በብዙ ህዝብ ፊት ስለ ጌትነቱ፣ ስለ አዳኝነቱ ኢየሱስ የዘላለም ህይወት ስለመሆኑ ሚሊዮኖች በቀጥታ በተከታተሉ ስርጭት ላይ በክብር ቆማ እንድትመሰክር አደረጋት። በትናንትና ሁለት ሚሊዮኖች ሲጠብቁት የነበረና ሶስተኛው ቲክቶክ አዋርድ የተባለው የሽልማት ፕሮግራም ተዘጋጅቶ የነበረ ሲሆን ታዲያ በዚህ ፕሮግራም ላይ የብዙዎችን ትኩረት ስቦ የነበረው ቲክቶከሩ አዶናይስ ወይስ ቲክቶከር ዩቲናስ አሸንፈው መኪናውን ይሸልማሉ የሚል ነበረ። ከእጩ ተወዳዳሪዎች ባለፈም በአዳራሽ ውስጥ ያሉት በሺዎች የሚቆጠሩት አድማጮች ግን እኛም ሽልማት ይኖረናል ብለው በፍጹም አልጠበቁም ነበረ። ነገር ግን ፍጹም ያልገመቱት ያልጠበቁት ነገር ተከሰተ። አርቲስት ማስተዋል ወንድወሰን በአንድ የሽልማት ዘርፍ አሸናፊውን ጠርታ እንድትሸልም ወደ መድረክ በክብር ተጋበዘች። ብዙዎች አሸናፊ ማን ነው እያሉ በጉጉት ሲጠባበቁ ፍጹም ባልተገመተ መንገድ እንደዚህ ስትል አንድ ንግግርን አደረገች። እዚህ ውስጥ ላላችሁ ሁላችሁም የሚሆን አንድ ሽልማትን አዘጋጅቼ እየላችሁ መጥቻለሁ። የምሰጣችሁ ሽልማት ውስጥ ብልጭልጭ ወይም ደግሞ ታይቶ የሚጠፋ ነገር በፍጹም የለም። ይልቁንም ህይወትና እረፍት አለ። ይህንን ሽልማት ስትቀበሉ ህይወታችሁ ወደ ግራ ከነበረም ወደ ቀኝ፣ ወደ ኋላ ከነበረም ወደ ፊት ይሆናል። ሽልማቴን ተቀበሉኝ። እሱም ደግሞ ኃጢአታችንን በደሙ ያጠበ የዓለም ቤዛ የሆነው ኢየሱስ ክርስቶስ ይባላል በሚል አዳራሹን አንቀጠቀጠችው። ታዲያ ከማስተዋል ንግግር በኋላ ሚሊዮኖች እየተመለከቱት የነበረው ዝግጅት ትኩረቱ መኪና ማሸነፍ ወይም የሌሎቹ ፍክክር ሳይሆን ማህበራዊ ሚዲያው በጠቅላላ በአርቲስት ማስተዋል ወንድወሰን ያልተጠበቀ ድርጊትና በጠራችሁ ሰማይና ምድርን በሚያናውጽ ስም ከስሞች ሁሉ በላይ የሚንቀጠቀጡለት ስም የሚጠፋ ሳይሆን የማይጠፋውን የዘላለም ህይወት በሚሰጥ መጠን ላይ ሆነ። እሱም ኢየሱስ ክርስቶስ ይባላል። ከዚህ በላይ ምን ደስታ አለ? ከዚህ በላይ ምን አሴትስ አለ? አርቲስት ማስተዋል ወንድወሰን በትክክለኛው ቦታ በትክክለኛው ሰዓት የወንጌልን እውነት እንድትመሰክሪ ለረዳሽ ጌታ ክብር ይሁን። መጽሐፍ ቅዱሳችንም ሲናገር እንደዚህ ይላል፣ ስለዚህ በሰው ፊት ለሚመሰክርልኝ እኔ ደግሞ በሰማይ ባለው በአባቴ ፊት እመሰክርለታለሁ ይላል። የማቴዎስ ወንጌል ምዕራፍ አስር ቁጥ ቁጥር 32 ነገሩ ለምንድን ነው ጦርነት ያስነሳው? አዋርዱ በሰላም እየተከናወነ ነበር አይደል? ለምን ትርምስ የተነሳው? ኢየሱስ አለቻ፣ ስሙን ጠራቻ፣ ብቸኛ ዳኝ የሆነውን ስም ጠራች። ምድር ተንቆሻቆሸ፣ ሶሻል ሚዲያው ጠቅላላ። ከኢየሱስ ቀጥሎ ብዙ ስም ተጠራ። ዊ ዶንት ሪሊ ኬር ባይ ዘ ዌይ። ዋናው ኢየሱስ መጠራቱ ነው። ዋናው ኢየሱስ ነው። ኢየሱስ ይጠራ ብቻ። ሰፈርን ማንደሩ ነው የሚንቆሻቆሸው። ለምን እንዴ? ይህ ስም ከተጠራ ኢየሱስ የልዩነታችን ምክንያት ስም ይጠራ፣ ብቻ ሌሎች ስሞች ከስር ይንጫጫሉ። ሌላ ስም ሁሉ ከዚህ ስም ስር ይሰግዳሉ። ዋናው ስለተጠራ ስለ ሌሎች ጉዳይ የለንም። እንግዲህ ውድ የክርስቲያን አዲስ የዩትዩብ ቻናል ቤተሰቦቻችን እንደተመለከታችሁት ነው አርቲስት ማስተዋል ወንድወሰን እጅግ ደስ በሚያሰኝ ለሁላችንም ሐሴትና ደስታን በፈጠረ መልኩ በትክክለኛው ሰዓት በትክክለኛው ቦታ ለትክክለኛው ኦዲየንስ ማለት ይቻላል የኢየሱስ ክርስቶስን ጌትነትና አዳኝነት ከዘላለም ተካፋይ ልንሆንበት የምንችለውን እውነት በይፋ አውጃለች። ይህ ደግሞ እጅግ የሚያስደስት ነው። በእውነት አርቲስት ማስተዋል ወንድወሰን ጌታ ይባርክሽ ለማለት እንፈልጋለን። ብዙዎች በሚፈሩበት ይህንንም ስም መጥራት በሚያፍሩበት፣ ነገር ግን እሷ በድፍረት እንግዲህ ይህንን ማድረጓ በዚህ ትልቅ ፕሮግራም ላይ ምን ያህል በውስጡ ያለው የጌታ ፍቅር ያሳያል። እና ከዚህ በላይ እግዚአብሔር ጸጋውን ያብዛልሽ ለማለት እንፈልጋለን። ከዚህ ጋር ተያይዞ ታዲያ ብዙዎች ይህ ሁሉ ህዝብ እየተከታተለው ባለው መድረክ ላይ እንዴት እንዲህ እንዴት ትናገራለች ብለው በተለያዩ ሶሻል ሚዲያ ላይ ሲያወሩ ሀሳባቸውንም ሲሰጡ ተመልክተናል። ከዚህ በላይ ምን የሚነገር ነገር አለ? ይህ የተካሄደው ሽልማት ይጠፋል፣ መድረኩ ያልፋል፣ እዛ ውስጥ ያለው ሰው ይሞታል። አይደለም እሱ ሰማይና ምድርም ይጠፋሉ። ነገር ግን የማይጠፋው እውነት የኢየሱስ ክርስቶስ ጌትነትና አዳኝነት ብቻ ነው። ይህንን እኛም አስረግጠን መናገር እንፈልጋለን። ምክንያቱም ለትክክለኛ ኦዲየንስ ተነገረው የተነገረው ተመልክታችሁት ከሆነ ከፕሮግራሙ በኋላ እንኳን ለብዙ ጭፈራና ለብዙ ዳንስ ለብዙ ዳንኪራ ከፕሮግራሙ በኋላ አንድ ክለብ ውስጥ እንገናኝ ሲባባሉ ሰምታችኋል። እና እነዚህ ናቸው ሲቃወሙ ደግሞ ምሰሙት። ነገር ግን አርቲስት ማስተዋል ወንድወሰን ያመለጠ ያመልጣል፣ ያከበሩትን ያከብራል፣ የናቁትም እንደዛው ይናቃሉ። ይህን ማወቅ ያስፈልጋል። እና ለጭፈራና ለዳንኪራዎች ምንም ያልመሰላቸው ነገር ግን የኢየሱስ ኢየሱስ ክርስቶስ ስም ሲጠራ እንደ ሃይማኖት ተቋም አድርገው የሚያስቡ በእውነት ሊጸልላቸው ይገባል። በፕሮግራሙ ላይም ተመልክታችሁት እንደሆነ ልክ አርቲስት ማስተዋል ወንድወሰን ስለ ኢየሱስ ልትናገር ስትል ብዙዎች ሊሸማቀቁ ሲሞክሩ አይታችኋል እና ይሄ ራሱ የሚያሳየው እንግዲህ ለነሱም ጸሎት ያስፈልጋል። በእውነት ነው የምንነግራችሁና ለማንኛውም ግን የኢየሱስ ክርስቶስ ስም የሃይማኖት ተቋም፣ የሃይማኖት ቡድን ሳይሆን ሁሉም ሊድንበት ሁሌም ከፍ ሊል ሁሉም ከዘላለም ሕይወት ተካፋይ ሊሆንበት የሚችለው ትልቁ ወንጌል ነው። ወንጌል ስለ ልጁ ስለ ክርስቶስ ስለሆነ ማለት ነው። እና አርቲስት ማስተዋልን እንደተናገረችው ደግሞ ለብዙዎች ምሳሌ የሚሆነውና ብዙዎቻችን በተገኘንበት አጋጣሚ ስለዚህ ስም መናገርና ማውራት አለብን። ምክንያቱም እኛ እናልፋለን፣ ሁሉም ነገር ያልፋል፣ እዛ ጋ የነበረው ፕሮግራም ያልፋል። ነገር ግን የማይጠፋውን እውነት ተናግረን የሚድኑ ሰዎች ቢድኑ መልካም ነው ብለን እናስባለን። ምክንያቱም በአርቲስት ማስተዋል ወንድወሰን የዚህን ስም አዳኝነት በመናገሯ ብታምኑም ባታምኑም ከዛ ውስጥ የተወሰኑ ሰዎች ገብቷቸው የተወሰኑ ሰዎች ድነው ይህ ስም ምንድነው ብለው እንዲጠይቁ ምክንያት ፈጥሮ ይሆናልና፣ በዚህ ላይ ደግሞ መንፈስ ቅዱስ እንዲረዳቸው መንፈስ ቅዱስ እንዲያግዛቸው እውነቱን ቆም ብለው መመርመር እንዲችሉ እግዚአብሔር ጸጋው እንዲያበዛላቸው በዚህ አጋጣሚ እኛም እንጸልያለን። ለማንኛውም ግን አርቲስት ማስተዋል ወንድወሰን፣ ጌታ እንኳን ረዳሽ። ማህበራዊ ሚዲያውን አንጫጭተሻል። ያንጫጫሽው ደግሞ በሽልማት ወይም ደግሞ በሌላ ነገር አይደለም፣ ትልቁን ስጦታችን የሆነውን ጌታችን ኢየሱስ ክርስቶስን በአደባባይ መመስከርሽ ነው እና ክብር ሊሰማሽ ይገባል ማለት እንፈልጋለን። ከዚህ በኋላ በተለያዩ መድረኮች ላይ እንደምትደግሚውም እርግጠኛ ነን ማለት እንፈልጋለን። ውድ የክርስቲያን አዲስ የዩትዩብ ቻናል ቤተሰቦቻችን እናንተም አርቲስት ማስተዋል ወንድወሰን እግዚአብሔር ባርክሽ በማለት በሃሳብ መስጫው ሳጥን ላይ ሀሳባችሁን አስቀምጡልን፣ እያለን ለዚህ ቻናል ደግሞ አዲስ የሆናችሁና ይህንን መልእክት የምትከታተሉ ሁሉ የምንለቃቸው የተለያዩ መንፈሳዊ ፕሮግራሞቻችን በፍጥነት ወደ እናንተ እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን መጫናችሁን እንዳትረሱ ለማለት እንወዳለን። የላይክ ምልክቷን በመጫን ደግሞ የምንለቃቸው ልዩ ልዩ ቪዲዮዎች በፍጥነት ሌሎች ሰዎች ጋር እንዲደርሱ ውሱልል ልታደርጉ ትችላላችሁ። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን ዛሬ ወደ እናንተ ይዘን የመጣ ነው ፕሮግራም ይህንን ይመስል ነበረ። የዛሬው ፕሮግራማችንን እዚህ ላይ እንፈጽም። ሰላም፣ ጤና፣ ፍቅር በያላችሁበት ስፍራ ሁሉ እየተመኘንላችሁ ጌታ ኢየሱስ ክርስቶስ ዘመናችሁና ሕይወታችሁን ይባርክ እንላለን። ቸርስ